በጣም ጤና ይስጥልን ክቡራን ተመልካቾቻችን እና አድማጮቻችን፣ ዘውዱ መንግስቴ ነኝ። ከዚህ ከአገር እንግሊዝ አሁን የዘውዱ ሾው ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን እንሆ፤ ከፍተኛው የደህንነት ሰው በፋኖ እጅ ገባ። ሰንደቅ ዓላማው ዝቅ ብሎ እንዲውለበለብ ተወሰነ እውቋ አርቲስት በድንገት አረፈች የሴቶችን ሱሪ ያስወለቁ በቁጥጥር ስር ዋሉ መቀሌ እየታመሰች ነው በመቀሌም ቤት ለቤት ፍተሻው ተጀመረ ህዝቡም ጭንቅ ውስጥ ገብቷል ከንቲባው ከስልጣናቸው ተባረሩ ለኢሬቻ በአለም ትራንስፖርት በነፃ ሊሆን ነው ተባለ አሁን ወደ ዝርዝሩ እንሄዳለን አብራችን ቆዩ በቅድሚያ ከፋኖች ዜና እንጀምራለን። ስብር ዜና ነው። ፋኖ ወደፊት እየገሰገሰ በርካታ ከተሞችን እየተቆጣጠረ ይገኛል። ቅራቅር ከተማም በፋኖ ቁጥጥር ስር ገብታለች። በአማራ ፋኖ ሰሜን አማራ ቀጠና አርበኛ በላይ ዘለቀ እዝ ነው። ደጃዝማች ኮር ስር የሚገኘው የዋዋ ጎቤ ክፍለ ጦር ነው ዛሬ ከንጋት ጀምሮ ባደረገው ተጋድሎ የጠገዴ ወረዳ ዋና መቀመጫ የሆነችው ቅራቅር ከተማ በፋኖ ቁጥጥር ስር መግባቷ ታውቋል። ውጊያው አድማሱን አስፍቶ የቀጠለ ሲሆን የአገዛዙ ወታደሮችም ከወደ ፋኖ የተሰነዘረባቸውን ብርቱ ጥቃት መቋቋም ከብዷቸው ሕይወታቸው ለማትረፍ በሽሽት ላይ መሆናቸውም ነው የተገለጸው። ቅራቅር አሁን ፋኖ እጅ ነው የምትገኘው ህዝቡም፣ በከፍተኛ ሁኔታ ደስታውን ለፋኖች እየገለጸ ይገኛል። ላንጨርሰው የጀመርነው የአማራ ህዝብ ትግል በፍጹም የለም የምንለው ድርጅታችን የሚሰጠንን አቤታዊ ግዳጅና ተልእኮ በመፈጸም በቀጣይ በምንፈጽመው ልክ ነው ሲሉ ፋኖቹ ገለጡ። አዲስ ትውልድ የአማራ ህዝብ የሉና አደጋ ለመቀልበስ በቆራጥነት በቅንነትና በታማኝነት ቅድል ማማ ላይ ለመድረስ እየሰራ መሆኑ ነው የገለጹት ፋኖዎቹ። እያንዳንዱ አቤታዊ እንቅስቃሴያችን በታሪክ አምድ ውስጥ በመልካም ገጽ የሚገለጥ እንጂ በመጥፎ የሚነሳ እንዳይሆን በጥንቃቄ እንጓዛለንም ብለዋል። በአማራ ክልል ምንጃር ሸንኮራ ወረዳ አራርቲ ማርያም የተረበረበ እንጨት ተደርሞሶ እስካሁን በሆስፒታል የተረጋገጠ የሁለት ሰዎች ህይወት ማለፉ ታውቋል። አምስት ሰዎች ላይ ከመካከለኛ እስከ ከፍተኛ ጉዳት እየደረሰ መሆኑ የተገለጸ ሲሆን ተጎጆቹም የመጀመሪያ ህክምና በአንድ ሆስፒታል እና በአራት ጤና ጣቢያዎች እየተሰጣቸው እንደሚገኝም ነው የተገለጸው። ከፍተኛ ጉዳት የደረሰባቸው አምስት ተጎጆች ለተጨማሪ ህክምና ወደ አዲስ አበባ መላካቸውንም የአራቴ ከተማ ሰላምና ጸጥታ መምሪያ አሳውቋል። የአማራ ፋኖ ብሔራዊ ኃይልም የሀዘን መግለጫ ሰጥቷል። በሸዋ ምንጃር ሸንኮራ ወረዳ አረርቲ ከተማ ማርያም ቤተክርስቲያን ዓመታዊ ክብረ በዓል እያከበሩ ባሉ ምዕመናን ላይ ለግንባታ አገልግሎት የዋለው እንጨት ርብራብ ተደርምሶ የሰላሳ ስድስት ምዕመናንን እልፈት ህይወትና ከሁለት መቶ በላይ በአካል ጉዳት የደረሰባቸው አደጋ የተሰማንን ልባዊ ሀዘንም እንገልጻለን ብሏል። የአማራ ፋኖ ብሔራዊ ኃይል በደረሰው የህይወት መጥፋትና የአካል ጉዳትም ከልብ ማዘናችንን እየገለጽን በአረርቲ ከተማ ማርያም ቤተ ክርስቲያን በአደጋ ለተጎዱ ለመላው የኦርቶዶክስ ተዋህዶ እምነት ተከታዮችና ለምዕመናን ቤተሰቦች መጽናናትን እንመኛለን ሲልም ገልጿል። በሌላም በኩል ባንዲራ ዝቅ ብሎ እንዲውለበለብ ለበለብ ተቋማቶችም ዝግ እንዲሆኑ ተወስኗል። በአረርቲ ከተማ አስተዳደር ምክር ቤትና የምንጃር ሸንኮራ ወረዳ አስተዳደር ምክር ቤት ነው ለአንድ ቀን ባንዲራ ዝቅ ብሎ እንዲውለበለብና ተቋማትም ዝግ ሆነው እንዲውሉ የወሰነው። ሕክምና ላይ የሚገኙ ረጂ የሌላቸው ታካሚዎችን ሁሉም ሰው በማገዝ ትብብር እንዲያደርግም ጥሪ ቀርበዋል። የአማራ ፋኖ በመተከል ገሞራው ብርጌድም የተሃድሶ ፕሮግራም ማካሄዱ ተገለጸ። ላንጨረስ የጀመርነው የአማራ ህዝብ ትግል የለም ብለዋል ፋኖቹ። በትግል የተገኙ ድሎች ላይ ተንተረሰን ወደፊት መገስገስ እንጂ በምንም ጉዳይ ላይ ቢሆን ወደኋላ ልንል አይገባንም በሚል ነው። በተሃድሶ ላይ ሰፊ ውይይት በማድረግ ለቀጣይ ትግላቸው ጠንካራ ስራ እንዲሰሩ ትዕዛዝ እየተሰጣቸው በጋራም ይህንኑ ለመፈጸም ቃል መግባታቸው ነው የተገለጸው በተሃድሶ ፕሮግራሙ ላይ ፋኖ የመጨረሻ የምሕረት ጥሪ አቀረበ። ከዚህ በኋላ በፍጹም አንምራችሁም ብለዋል። ዘመቻ አርበኛ ደመ አሊ አባናደው ስምንተኛ ቀኑን ባደረገው ተጋድሎ ላይ በሚገኙት ድሎች ሳንኩራራ አሁንም ትግላችንን አጠናክረን እንቀጥላለን። ይሁን እንጂ በተለይ ምንሻና ልዩ ኃይሎች ጥንቃቄ ውሰዱ። ከቻላችሁ በአስቸኳይ የምሕረት ጥሪውን ተቀብላችሁ ተቀላቀሉ ተብለዋል። በዘመቻ አርበኛ አሊ አባናደው በርካታ ቀጠናዎችን ነፃ ያወጣ ሲሆን በአማራ ፋኖ ምስራቅ አማራ ቀጠና ንጉስ ሚካኤል አሊ ኮር ዋና ሰብሳቢ የሆኑት አርበኛ ከፍተኛ አለቃ ነው። ታደሰም የብልጽግና አገዛዝ ዙፋን እየጠበቁ በአማራ ህዝብ ላይ ዘር ማጥፋት እየፈጸሙ ላሉ የመከላከያ አድማ ብተናና ምልሻ ፖሊስ አባላቶች ነው ከመስከረም አንድ እስከ መስከረም ሰላሳ ሁለት ሺህ አስራ ስምንት ዓመተ ምህረት የሚቆይ ምህረት አዋጅ አውጀዋል። አዋጁን ያስተላለፈው የንጉስ ሚካኤል ኮር ዘመቻ አርበኛ ደመ አሊ አባናደው በርካታ የገጠርና የከተማ ታዳጊ ቀበሌዎችን፣ ወረዳዎችን በመቆጣጠር ህዝባዊ ውይይት በማድረግ እና ህዝቡ የወደዳቸውና የፈቀዳቸው መሪዎች በመምረጥ የህዝብ አስተዳደር መዋቅር እየዘረጋ በሚገኝበት ወቅት ነው። በመሆኑም ጥሪውን እንዲህ ሲሉ አስተላልፈዋል። እኔ ሻለቃ ብነውታ አዲስ አበላለሁኝ ንጉስ ሚካኤል ኮር ዋና አዛዥ በምዕራብ ወረዳ ውስጥ ያለህ ማንኛ ተዋጊ ነኝ የምትል ሁሉ ሽንፈትህን ተረክበህ በሰላም ለቤተሰብህና ለሀገርህ ለወገንህ ተቀላቀል። በተለይ ሚኒሻ ወገንህን፣ ቤተሰብህን፣ ሚስትህን፣ ሞፈርህን፣ ቀንበርህን፣ ጎተራህን ጥለህ እቃ ለቀማ የሄድክ ሚኒሻ አሁንም እያያቸው ነው፣ ጓደኞችህን እያያቸው ነው፣ እጃቸው ተቆርጦ እግራቸው ተቆርጦ የሞተጣቸውን አጎልህ እየወደቁ ያያቸውን የእነሱ ጣት ቶሎ ሳይደርስህ በአስቸኳይ ተወገን ተቀላቀል። ከዛ አልፈህ በዛ ቦታ ላይ መልሰህ ብናገኝህ እርምጃችን እየቀጠለ መሆኑን ከወዲሁ እናሳውቃለን። ጥንካሬ የመጨረሻ ማስጠንቀቂያውን እየሰጡት እፋኖቹ ከዚህ በኋላ ምሕረት የለንም ሲሉም ገልጸዋል። አንድነት ምርጫ ሳይሆን ግዴታ መሆኑን ተገለጸ። የምስራቅ ወለጋ ዞን ጊንዳ አያና ወረዳ ፋኖች ልዩነታቸውን ፈተው አንድ ሆነው ለመታገል ከስምምነት ላይ መድረሳቸውን ተከትሎ ነው የወረዳው አመራሮች ጭንቅ ውስጥ መግባታቸው የታወቀው። ከአንገር ጉቲን ከተማ ወደ ቱሉ ጋና እንዲሁም ከአንገር ጉቲን ከተማ ወደ አንዶዴ አሊ የሚወስደው መንገዶች ከዛሬ ጠዋት ጀምሮ ሙሉ በሙሉ በአገዛዙ ጥምር ጦር ተዘግተዋል። ከ14 በላይ የግንዳ አያና ወረዳ ሚሊሻዎችም ትጥቅ ተቀምጠዋል። የቀሩትም ተሸብረዋል። እያመለጡ ያሉትንም እየተከታተልን ነው ሲሉ ገልጠዋል። በተያያዘ ዜና ዛሬ በጠዋቱ ጌታ የተባለ የአገዛዙ ቀንደኛ ተላላኪ የቀበሌ ሊቀመንበር በጊዳ አያና ፋኖች ቁጥጥር ስር መዋሉን የአካባቢዎች ነዋሪዎችም ገልጠዋል። አንድነትን እንደወለጋ ብቻ ሳይሆን እንደ አማራ ግዴታ ነውና ለአንድነት ሁሉም የድርሻውን እንዲወጣ ጥሪ እናቀርባለን። ወለጋ ምድር ላይ ቀሪ ወንድሞቻችን በአንድ ድርጅት ታቅፈው አስፈሪና የወለጋ ሕዝብ ዘብ ሆነው ወታደር እንደሚገነቡ እናምናለን ሲሉ ነው የገለጡት። ቀንደኛው የብልጽግና የደህንነት አባል በቁጥጥር ስር ዋለ። ዘመነ ካሴን በእጄ አስገባዋለሁ ብሎ ፎክሮ የገባው በፋኖች መውደቁ ነው የተገለጸው። ይህ የደህንነት አባል አሁን ሌሎቹንም እንዲገቡ እንዲህ ሲል ጥሪውን አስተላልፏል። ስሜ ረዳት ኢንስፔክተር ሞገስ ብቴ እባላለሁ። የቀድሞ የአማራ ልዩ ኃይል አባል የነበርኩ ነኝ። ከዛም ልዩ ኃይል በሚፈርስበት ሰዓት ላይ ወደ መንግስት ለደህንነት ስራ ወደ አምቦ ዩኒቨርሲቲ ልኮኛ እዛም ከተላኩ በኋላ የደህንነት ስራውን ሰልጥኜ ከጨረስኩ ጨረስኩ ከጨረስኩ በኋላ ወደ ባህር ዳር ተመልሸ ቀጥታ ኮሚሽነር ደስዬ ደጀኔን አግኝቻለሁኝ። እሱ በሚሰጠው ሚሽን መሰረት ከተገናኘን በኋላ ስለ አንዳንድ ጉዳዮች ስለምሰራቸው ስራዎች በግልጽ ፕረዘንት ተደረገልኝ። ከተደረገልኝ በኋላ የምሰራቸውን ስራዎች እያንዳንዱ አቅጣጫ ተቀብያለሁ። ከተቀበልኩ ሰዓትና ጊዜ ጀምሮ እነዚህን አቅጣጫዎች በየስፍራው እየሄድኩኝ ፋኖችን አስይዛለሁ አስገድላለሁ። አስገድላለው። ከዛም ባለፈ ደግሞ አንዳንድ ጊዜ ለውይይትና ለተለያየ ነገር ብሉ ናይል ሪዞርት እንገናኛለን። እዛ ላይ አንዳንድ ነገሮችን እንመካከራለን እየተገናኘን በየሰዓት በስልክም እየተቀያየር እነዚህ መረጃዎች እየተቀባበልኩኝ ብዙ ፋኖችን እያስገደልኩኝ ብዙ ፋኖችን እያስያስኩኝ ቆይቻለሁ። ከቆየውም ጊዜ ጀምሮ ይሄን ስራ እየሰራው በዛን አጋጣሚ ዘመነ ካሴን ከገባ ግቢቱ ገብቼ አፍንጫውን ነጃ ብዬ አለው ፎክሬ ነበረ ፎክር ያለውም ከፎከርኩ ጊዜ ጀምሮ እየፈለኩ ነበረ። በዛን አጋጣሚ መንግስት ለእኔ ደብረ ማርቆስ ላይ ቦታ ይሰጣል ብሎ ቃል ገብቶልኛል። በዚህ አጋጣሚ የትውልድ ቦታ ያለ ምስራቅ ጎጃም ጎንቻ ሲሶ እነሴ ወረዳ 09 ቀበሌ ነኝ። ሰው ልጅ ያደኩት ወደ ትግልም ከተቀላቀልኩ ጊዜ ጀምሮ ነው። ትግል ላይ ቆይቻለሁ ስገልጸው እንደነበረው ነው። በዚህ አጋጣሚ ያንን ቦታ አስጨርሼ ብዙ ነገሮችን ለማከናወን ስራዬንም እየሰራሁኝ ቆይቻለሁኝ። ሰመልሼ ስመጣ ወደ

ወደር የለውም። ይቅር በሉኝ ማሩኝ። ከናንተ ጋር የእውነት ልታገል ዋጋ ለክፈል ከዚህ ወርቃማ ዓላማ ጋር ተከ ገብቶ መጣ እንኳን አይደለም ቀርቶ ገብቶ መታገል ይቅርና በስሙ መጠራት ምን ያህል ውጤት እንዳለው አውቅ ያለው ተረድቻለሁ። በተደጋጋሚ ጊዜያቶች ሲያዙ እንደነዚህ አይነት አስተያየቱን የሚሰጡ በተለይም የአማራ ልጆች ላይ አሁንም ጥንቃቄ እንዲወሰድ ይገባልም ነው የተባለው። ብዙዎቹ ችግሩን እንደማያውቁና በህዝባቸው ላይ የሚወርደውን ውርጅብኝ በየቀኑና በየሰዓቱ በድሮን ጭምር በከባድ መሳሪያ የሚጨፈጨፉትን አናቅም ብሎ ማለት ምን ማለት ነው? በተለይም ለዚህ ትግል አስተዋጽኦ ያደርጋሉ የሚባሉትን የፋኖ አመራሮችን ለመያዝ አፍኖ ለመውሰድ የሚጥሩ የአማራ ልጆች ላይ ጠንከር ያለ እርምጃ ሊወሰድ ይገባል የሚሉ ወገኖችም አስተያየታቸውን በመስጠት ላይ ይገኛሉ። ፋኖ ምርኮኞችን ከያዘ በኋላ በዓለም አቀፍ የምርኮኞች አያያዝ በተሻለ እንደሚይዛቸው ተገለጸ። ምርኮኞ ያገዛዙን ወታደሮች የጠዋት ፀሐይ ማሞቅ መርሃ ግብር ማካሄዱን በጣም ገራሚ አሰኝቶታል። የፋኖን የምርኮኛ አያያዝ ፋኖች ሁላችሁ በቁጥጥር ስር ካደረጓቸው በኋላ ይሁን እንጂ በነፃነት እንዲንቀሳቀሱ በተጨማሪም ፀሐይ ጭምር እንዲያገኙ መደረጉ ነው የተገለጸው። ከውጊያው የቆሰሉትን ጨምሮ ሲማረኩ ተደናግጠው የነበሩ ምርኮኛ ወታደሮችን አይምሯቸው እንዲረጋጋና የደም ዝውውራቸውም እንዲስተካከል ከሚሰጣቸው ክሊኒካዊ ሕክምና በተጨማሪ የጠዋት ፀሐይ ጥሩ መሆኑ ስለታመነበት በምታዩት መልኩ የእግር ጉዞ እንቅስቃሴ በማድረግ የጠዋት ፀሐይ እየሞቁ እንዳለም ነው የተገለጸው። በሚገርም ሁኔታ በየትኛውም ዓለም ላይ ታይቶ በማይታወቅ ሁኔታ ነፃነታቸውን እያገኙ ምርኮኞቹን እንዲንቀሳቀሱ ማድረግና መብታቸውን መጠበቅ በሰለጥኖት ሀገራትም የለም ነው የተባለው። ፋኖ እያደረገ ያለው እንክብካቤ እሰየው የሚያሰኝ እንደሆነም ተገልጧል። የኢትዮጵያ ጅቡቲ ምድር ባቡር ለአስር ሺ የእሬቻ በዓል ተሳታፊዎች ነፃ የትራንስፖርት አገልግሎት እንደሚሰጥ አሳወቀ። ለእሬቻ በዓል የኢትዮጵያ ጅቡቲ ምድር ባቡር ነፃ አገልግሎት ለመስጠት መዘጋጀቱን ነው የትራንስፖርትና ሎጂስቲክስ ሚኒስትር ያሳወቀው። በመጪው አርብ ከሰዓት ጀምሮ ከለቡ ባቡር ጣቢያ በመነሳት አገልግሎት የሚሰጡ ባቡሮች መኖራቸውን የተነገረ ሲሆን ለአስር ሺህ ያህል መንገደኞች ነፃ የትራንስፖርት አገልግሎት ይሰጣልም ነው የተባለው። ሚኒስትር መስሪያ ቤቱ በአዲስ አበባ ከተማ አስተዳደር ከክልሎች ጋር በአገልግሎት ከክልሎች ጋር በጋራ አገልግሎቱን ለመስጠት ማቀዱንም ገልጸዋል። በዚህም በአስኮ በየካ በሳር ቤት በሌሎችም አካባቢዎች የአዲስ አበባ ከተማ አስተዳደር ወደ ለቡ ባቡር ጣቢያ የሚደርሱን አውቶቡሶች እንደሚያዘጋጅም ነው ይህ የተነገረው። በተለይ አርብ ዕለት ከዘጠኝ ሰዓት ጀምሮ በአዲስ አበባ ከተማ ለሚከበረው የኢሬቻ በዓል አገልግሎት ሙሉ በሙሉ ይጀመራል ያሉ ሲሆን፣ ከቅዳሜ ከሰዓት ጀምሮ ደግሞ በቢሾፍቱ ለሚከናወነው በዓል ባቡሮቹ ዝግጁ መሆናቸውም ተገልጧል። ይህንን መግለጫ ያዳመጡ ሌሎች ኢትዮጵያውያኖች እጅግ ያሳዝናል። በአንድ ሀገር ሀብትና ንብረት የተለየ ስራ የሚሰራው የብልጽግና መንግስት አሁንም በግልጽ እያሳየ ነው ልዩነቶቹን ብለዋል። በተለይም የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮችና የእስልምና እምነት ተከታዮች ላይ ጫና እየፈጠረ የሚገኘው የብልጽግና መንግስት ዛሬ ለኢሬቻ በዓል በአገርና በህዝብ ገንዘብ እንደፈለገ የሚያዝበት ሆኗል ሲሉም ይህንን መግለጫ አጣጥለውታል። የመቀሌ ነዋሪዎች ድንጋጤ ውስጥ ገብተዋል። የመቀሌ ነዋሪዎች እንዳትደናገጡ እንዳትጨነቁ መልእክትም ነው ያስተላለፈው የክልሉ መንግስት። በዛሬው ዕለት በመቀሌ አሉላ አባነጋ አውሮፕላን ማረፊያ የበረራ መሳሪያዎች ፍተሻ እንደሚካሄድ ነው የገለጸው። በዚሁም ምክንያት ከወትሮ በተለየ የአውሮፕላን የማረፊያ እና የመነሳት እንቅስቃሴ ይኖራል ሲልም ገልጿል። መቀሌዎች በጣም ተረብሸዋል። ራሱን የትግራይ ሰላም ኃይል ወይም ቲፒኤፍ ብሎ በሚጠራው እና ነፃ መሬት ላይ የሰፈሩ ወታደራዊ ሌሊቱን በመቀሌ ከተማ ጨምሮ በየክልሉ አንዳንድ ከተሞች ስሙን በየግድግዳው ላይ ተለጥፎ ቲፒኤፍ የሚል በየግድግዳዎቹ መለጠፉ በነዋሪዎች ዘንድ ድንጋጤን መፍጠሩ ነው የተገለጠው። ህዋትም በዚህ ምክንያት ቤት ለቤት አሰሳ መጀመራቸው ነው የተነገረው። ማን ነው ይህንን ሌሊት ሲለጥፍ ያደረው? እንዴት በዚህ በመቀሌ ከተማና በሌሎቹም የትግራይ ክልሎች እንዲህ አይነት የውንብድና ተግባር ይሰራል? በሚል ነው ቤት ለቤት ፍተሻ መጀመሩ የተገለጸው። በዚህም በርካታ ወጣቶች በጥርጣሬ ተይዘው መታሰራቸው የደረሱን መረጃዎች ያመላክታሉ። ህወሓት ሰሞኑን ታጣቂ ኃይሉን ወደ ጎንደር እያስጠጋ ቢሆንም ቲፒኤፍ ከፍተኛ ስጋት እንደፈጠረበት ነው እየተነገረ የሚገኘው። ይህ በእንዲህ እንዳለም የጌታቸው ረዳ ቡድን በአፋር ክልል ድንበር ከፍተኛ ተቃውሞም ገጥሞታል። በአፋር ሰሜናዊ ዞን ኮናባ ወረዳ በኩል ነው ገብቶ የህዋትን ትንኮሳ እንዲገታ ተልኮ የወሰደው ለጌታቸው ረዳ ቡድን ተጠርጣሪ ነው የተባለው ታጣቂ ቡድን ነው። አፋር ሲደር በህዝቡ ተቃውሞ ደርሶበታል። የአፋር ህዝብ ቡድን በመቃወም ታጣቂዎቹ ተሳፍረው የመጡበትን መኪናዎች በማቃጠል ወደ መጡበት ትግራይ ክልል እንዲበተኑም አድርጓቸዋል ነው የተባለው። በተቃውሞ ወቅት የቡድኑ አባላት ለጃ የደረሰው አካላዊ ጉዳት በተመለከተ ሰማ መረጃ ባይኖሩም የቡድኑ ዓላማ መክሸፉ እየተነገረ ይገኛል። የአፋር ህዝብ በፌዴራል መንግስት እንደሚደገፍ የተነገረውን ጌታቸው ረዳ ተጠሪ ነው የተባለ ታጣቂ ቡድን ነው ለመቃወምና ዋና መንስኤ የባለፈው ጦርነት በአፋር ህዝብ ላይ የደረሰውን የሰው ህይወትና የንብረት ውድመት ኪሳራ ከፍተኛ በመሆኑ በፌዴራል መንግስት ለአፋር ህዝብ በቂ ካሳ አለመሰጠቱ እንደሆነ ነው የተገለጸው። ይህ በእንዲህ እንዳለም የአፋር ህዝብ በአወር አርባ አመራር ብርሹ አሰራርና በሙስና እንዲሁም በልማት እጦት ከፍተኛ ቅሬታ እያሰማ የሚገኝ ሲሆን በክልሉ ከፍተኛ የመንግስት የስራ ኃላፊዎችን ጭምር ኮብልለው ለትጥቅ ትግል ወደ ኤርትራ በረሃ መግባታቸው አይዘነጋም። ከንቲባው ከስልጣናቸው ተባረሩ። የሐዋሳ ከተማ ከንቲባ ነው አቶ ሞኩሪያ መርሸ የተባረሩ መሆኑ የተገለጸው። የሲዳማ ክልል ብልጽግና ፓርቲ በሁለተኛ ቀን የአመራር ግምገማ ውሎ የሐዋሳ ከተማ ከንቲባ የሆኑትን አቶ ሞኩሪያ መርሸን ከስልጣኑ አስወግዷል። ከንቲባው ከስልጣን የተወገዱት በኃላፊነት ላይ እያሉ በፈጸሙት ሌብነትና በርካታ ብልሹ አሰራር ተገምግሞ እንደሆነም ነው የተገለጸው። ፓርቲው ከስልጣናቸው ያባረራቸው አቶ መኩሪያ መርሼ በቀጣይ ለፈጸመው ጥፋት በግ እንዲጠየቁ ውሳኔ ማሳለፉንም የደረሱን መረጃዎች ያመላክታል። ሴቶችን ሱሪ ለብሳቸዋል በሚል ያስወለቁ የቀደዱና የቆረጡ በግ ቁጥጥር ስር ዋሉ። በወንዶ ገነት ሴቶችን ሲያጠቁ የነበሩ 16 ወረበሎች ናቸው በቁጥጥር ስር ውለዋል ያለው የከተማ አስተዳደሩ በወንዶ ገነት ከተማ ውስጥ ሴቶችን በማጥቃት ልብሳቸውን በምላጭ በመቅደድ በማውለቅ ወንጀል እየተጠረጠሩ ወደ 16 የሚጠጉ ግለሰቦች በቁጥጥር መዋላቸውን የከተማው አስተዳደር አሳውቋል። የከተማ አስተዳደሩ ባወጣው መግለጫ መሰረት እነዚህ ግለሰቦች ሴት ሱሪ እንዳትለብስ በሽማግሌዎች ተወስነዋል በሚል ሽፋን ነው ሴት ሴቶቻችንን በነፃነት የመንቀሳቀስ መብታቸውን ለመጣስ ሙከራ አድርገዋል ያለው አስተዳደሩ ይህንን እኩይ ተግባር ለመፈፀም የሞከሩትን የከተማውን ለውጥ የማይፈልጉ አካላት ናቸው ብሏል። በተለይም በትላንትና ዕለት ሁከት ለመፍጠር በማቀር የቀን ሰራተኞችን ለመጠቀም መሞከራቸውንም አመላክቷል። በዚሁ ሙከራ ወቅት የመንግስት ሰላምና ወዳድ ባደረጉት ርብርብ ነው ሴቶቻችንን የማጥቃት እቅዶ ሳይሳካ በፍጥነት ሊከስፍ ችሏል ሲል የገለጠው ከተማ አስተዳደሩ በዚህ ድርጊት ተሳትፈዋል የተባሉ ግለሰቦችን በቁጥጥር ስር አውሎ ምርመራ ስራውን አጠናክሮ መቀጠሉንም ይፋ አድርጓል። መስተዳደሩ በቀጣይም የዚህ ጉዳይ መነሻ በምርመራ በማጣራት የእርምት እርምጃ እንደሚወስድና ጥብቅ ክትትል እንደሚያደርግም አሳውቋል። እውቋ አርቲስት በድንገት ማረፏ ተገለጠ። አርቲስት ፍሬዮት ባህሩ በድንገተኛ ህመም ነው ከዚህ ዓለም በሞት የተለየችው። ቀደም ባሉ በርካታ ፊልሞቿ ላይ የምናውቃት አርቲስት ፍሬዮት በዛሬው ዕለት በሞት ተለይታለች። የእልፈቷ መንስኤ የሆነው ድንገተኛ ህመም እስካሁን አልተገለጸም። ነፍሷን በአጸደ ገነት ያኖርልን። አሁን ወደ ውጭ ዜናዎች እናምራለን። አፍጋኒስታን አፍጋኒስታን ነዋሪዎች ኢንተርኔት ለማግኘት ወደ ፓኪስታን ድንበር መጓዝ ግድ ሆነባቸው ተባለ። ከዚህ ቀደም ባለስልጣናት በመላው ሀገሪቱ ያሉ የመገናኛ ዘዴዎችን ሙሉ በሙሉ ዘግተው እንደነበረ የሚዘነጋ አይደለም። የኔትወርክ ተደራሽነት የተቋረጠው ስነ ምግባር የጎደለው ድርጊት እንዳይፈጠር ለመከላከል ነው ቢልም መንግስት ግን እንደ አቪሽን፣ ባንክ፣ ንግድና ብሮድካስት ሚዲያ የመሳሰሉት አስፈላጊ አገልግሎቶችን ጎድቷል ነው የተባለው። አየር መንገዶች ያለመገናኛ ዘዴዎች ማስተባበር ባለመቻላቸው የካቡል አውሮፕላን ማረፊያም ከሮብለ ጀምሮ በረራ ማቋረጡም ተገልጧል። ክብራንት ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ፣ ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ በማክበር እንጋብዛለን። ከዜናዎቹ ጋር እስካሁን አብሬያቸው የነበርኩት እኔ ዘውዱ መንግስት ነኝ። በቀጣይ ዝግጅታችን እስከምንገናኝ ሰላም ጤና አስጥልኝ።